ኢትዮ 360 አድማጭ ተመልካቾች፣ ደጋፊዎች ከኢትዮጵያ ህዝብ የምንገናኝበት ፕላትፎርም ያስፈልጋል። መሰረቱን ህዝብ ላይ ያደረገ የሳተላይት ስርጭት አለ። ኢትዮጵያ ውስጥ በሳተላይት ይመለከተናል። አብዛኛው ህዝብ በሳተላይት ነው የሚያየው፣ በሚሊዮን በሚሊየን የሚቆጠረው ህዝብ ሳተላይት ያህል። ዩቲዩብ ላይ ኢትዮ 360 ያውም በጣም ሰፊ ተመልካች ስላለው እስከ አንድ ቀን ሲያድር መቶ 20 መቶ 30 መቶ 40 ሺ አንዳንድ ጊዜ 200 ሺ 300 ሺ የሚደርስ ተመልካች አለው። ሰባት ቀን በሳምንት እየሰራ ይሄ ተቋም ማለት ነው። ይሄ ቀላል ነገር አይደለም። እያ ምንድነው? አሳንሽ አላየው ያን ዩትዩብ ግን ህብረተሰቡ የምንሰራውን ስራ አይቶ መቶ ሰብስክራይብ አድርጎ ስለተመለከተ ነው። አሁን በዚህኛው አሁን በመጣንበት የዩቲዩብ ፕላትፎርም ጠቅላላ እሱን ብቻ አሰራጭተን ህብረተሰቡ በአስተማማኝ ሁኔታ ወደዚህ ና በንለው እኛን ለመከታተል ሰብስክራይብ ያደረገ ስድስት መቶ ሺህ በጣም በአጭር ጊዜ ውስጥ ወደዚህ ሙቪ ያደርጋል። ምንም ጥርጥር የለም። ግን የቱ ነው የሚጠቅመው ነው? አሁን እኛ አውጥተን አውርደን ተወያይተን የወሰንነው ነገር ምንድን ነው? በዋነኛነት የኢትዮ ሶስት ስልሳ ዘላቂ ከማህበረሰብ መገናኛ መድረኩ ረምብል ነው የሚሆነው ዩቲዩቡ አሁንም እንቀጥላለን። አንደኛ ያኛው ወደ ስድስት መቶ ሺህ ሰብስክሪፕሽን ያለው ቅድም ምን አላቸው ይድነቃቸውን ባነሳው መንገድ ጎዳና ማንስቶታል በሕግ የተያዙ ጉዳዮችን አፒል ያደረግንባቸው ጉዳዮችን የተቋሙ የሕግ አማካሪዎች ይቀጥላሉ። እነሱ የሕግ አማካሪዎቻችን የሕግ ባለሙያዎች እነሱ ስራቸውን ሲቀጥሉ ኢትዮ 360 ከህዝብ ጋር የሚያደርገው ግንኙነት ተቋርጦ አይደለም። አሁን ይሄ ነው። አየ አገዛዙን ማስጨነቅ ማለት ይሄ ነው። ትንፋሽ ማሳጣት ማለት ይሄ ነው። በዚሁ አጋጣሚ አሁንም ለኢትዮ 360 ተመልካቾች የበለጠ ግልጽ ለማድረግ የድል አድራጊነት ስሜት ይዛችሁ በሞራል አሁንም መነሳት የሚያስፈልገው ሁለት ጊዜ ወይም ሶስት ጊዜ ከፍተኛ ወታደራዊ መኮንን የተናገረውና የአብይ አህመድ አገዛዝ ምን አይነት አገዛዝ እንደሆነ የሚያስረዳ ግልጽ ማስረጃ እጃችን ላይ አለ። ያንን ደግሞ በኤዲቶሪያል የሚተላለፈው ክፍል ተለይቶ ለዚህ ተቋም የደረሰው መረጃ ለህዝብ እንዲደርስ ወስነናል ብለን አስተዋወቀን። ያ ቤተ መንግስቱን ሸክ ነው ያደረገው። ምንድን ነው ቀጥሎ ሊፈጠር የሚችለው? ያ ሰውዬ ይሄ ከተለቀቀ በኋላ ባለበት ስልጣንና ኃላፊነት ይቀጥላል ወይ? እናነሰዋለን ካሉ ምንድን ነው የሚፈጠረው? እሱ ብቻ አይደለም፣ የሁለቱ ግብግብ ብቻ አይደለም። ይህ ሰው የሚያወጣው ምስጢር እና የተናገረው ማስረጃ ኢትዮ ሶስት ስልሳ ባለፉት አራት ዓመታት ያለመታከት መታከት ህብረተሰቡን ለማስረዳት ሲደክምበት የነበረውን ጉዳይ ሰመራይዝ አድርጎ የአብይ አህመድ አገዛዝ ምን እንደሆነ ቁጭ ነው የሚያደርገው። ይህ ስርዓት የኢትዮጵያ ጣፈንታ ምን አይነት አደጋ ላይ እንደወደቀም ያስረዳል። ሌላው ለጊዜው በተለያየ ምክንያት የተለየ ሁኔታ እስኪፈጠር በቂ ምክንያት አለን። አድማጭ ተመልካቾችም ይረዳሉ። ለጊዜው የሚቆይ እንጂ ከዛም ደግሞ ሌላም አለ ብለን ገልጸናል። እንደ ተቋም ይሄ የፈጠረው ትርምስ ወታደራዊ ቦት ጋር ትርምስ ፈጠረ፣ ቤተ መንግስቱ ትርምስ ተፈጠረ። እኔ ፕሮባብሊ ወደ ሌላ ውንም መሄድ አልፈልግም። ከፍተኛ ደጅ ጥናትና ዋይታና ለቅሶ፣ ጥርስ ማፋጨት የተፈጠረው አንዱ ምክንያት ይሄ ነው። ሁለተኛው በአማራ ክልል የተሟላ ጥቃት አድርገው በአጭር ጊዜ ውስጥ ነገሩን ፍርስርስ አድርገው የውጭ ኃይሎችም እጃቸውን አስገብተው ከሌ ወደ ግራ ከሌ ወደ ቀኝ እያሉ ፖለቲካ ኦርደር ለመስጠት የሚያደርጓቸውን ሙከራዎች የኢትዮጵያን ሕዝብ ዳር እስከ ዳር በማንቃት የአማራ ሕዝብ ሊመጣበት ያለውን አደጋ አውቆ እንዲጠነቀቅ በማድረግ ረገድ ልዩ ኃይል በተለየ ታክቲካል ኦፕሬሽን ለመበተን የተደረገውን እንቅስቃሴ በማክሸፍ ፋኖ ኦፕሬሽን ሰርተው በየቦታው በታት ነው ዋና ዋና ያሉትን ለቅመውና ገለው ተጠናቋል ብለው መግለጫ ለመስጠት የተቻኮለውን የብርሃኑ ጁላን ስብስብ በማጋለጥ የሄድንበት ርቀት በፈለጉበት ፍጥነትና ሁናቴ አማራ ክልል ገብተው የፈለጉትን አድርገው መውጣት እንደማይችሉ አሳየን። ይሄ እነሱን ብቻ ሳይሆን፣ እውነት ለመናገር እነዚህን ሰዎች ብቻ ሳይሆን፣ አገዛዙም ብቻ ሳይሆን፣ ሌሎች ይሄንን የሚፈልጉትም አካላት በተለያየ ናሽናል ኢንተረስታቸው ሊሆን ይችላል ይሄንን ሁኔታ የሚፈልጉት አካላት ምንም ጥርጥር በሌለው ሁኔታ ተረባርበዋል። እጃቸው ረጃጅም የሆኑ አካላት ተረባርበዋል። ስለዚህ ቅድም እንደተባለው የሆነ ነገር ቫዮሌሽን፣ የሆነ ነገር ወዘ ተረፈ ምናምን የሚል ሳይሆን እርብርቡና ሩጫው ይሄንን ሚዲያ ማስቆም አለብን ነው። አሜሪካ ውስጥ በፈለገው ደረጃ ያለ የፖለቲካ ኃይል ሊሆን ይችላል፣ የወሰነውን ውሳኔ ባሉ ነጻ ፍርድ ቤቶች የመሞገት መብት አለ። አንለስ የአሜሪካን ናሽናል ኢንተረስት መንካት የለብህም ብቻ ሳይሆን ማለት አለመንካት ነው ብቻ ሳይሆን መንካትም የለብንም። ምክንያቱም የአሜሪካ ናሽናል ኢንተረስት የኢትዮጵያን ናሽናል ኢንተረስት እስካልነካና እስካልጎዳ ድረስ የአሜሪካ ናሽናል ኢንተረስት መጠበቁ ተገቢ ነው፣ ትክክል ነው። ትክክል የማይሆነው የአሜሪካን ናሽናል ኢንተረስት ለማስጠበቅ የኢትዮጵያ ላይ የፈለጉትን ማድረግ ሲጀመር ነው። ችግር የሚሆነው ራሻ ወይም ቻይና ወይም ቱርክ ወይም ፈረንሳይ ወይም እንግሊዝ ናሽናል ኢንተረስታቸውን ለማስጠበቅ በኢትዮጵያ ብሔራዊ ጥቅም ላይ የመጡ እንደሆነ ነው እና አብይ አህመድ የአገር ብሔራዊ ጥቅም ጉዳያቸው አይደለም። እነሱ ስልጣናቸውን ለማርጋት እስከጠቀመ ድረስ ለመቀጠል እስካስቻላቸው ድረስ ምንም ከማድረግ ወደኋላ አይመለሱም ህብረተሰብ ንቃተ ህሊና ከፈጠረ ለውጭ ኃይል ፓፔት የሆነ መንግስት ሳይሆን ጆሮውን ተይዞ እጁን ተጠምዝዞ የገዛ ህዝቡን እንዲያዳምጥ የተገደደ መንግስት ይኖራል በኢትዮጵያ ውስጥ አሁን ከዚህ ጋር ኃይል አስወጣ እዚህ ጋር አስገባ እከሌን እዚህ ጋር ሹም እከሌን እዚህ ጋር አውረድ የሚለው ኃይል ዶላር ለመቀበል ሲል ደግሞ አራት ኪሎ ተቀብሎ ተቀምጦ እሺ እያለ ህዝብ ላይ ጦር የሚያዘምት ኃይል እንቅስቃሴ ሲጀመር ይሄ ተቋም ያደረገው ትግልና ትንቅንቅ፣ ይሄንን ባያደርጉ ነው የሚገርመው። ሰው ብዙ ነገሮች አሉት፣ ርብርብ የተደረገበት የሆነ ሆኖ ቅድም እንዳልነው ዋናው ነገር የሶሻል ሚዲያ ፕላትፎርሞች ህዝብ ጋር የምንደርስባቸው ፕላትፎርሞች እጅግ ሰፊ በርካታ ስለሆኑ አሁንም ራሳችንን አጠናክረን በፍጹም በፍጹም ያለመሰበር ምልክት ሆነን ነው ምንቀጥለው። ምሳሌ ብቻ ጠቅሼ ያበቃለሁ። በኢትዮጵያ ውስጥ ፍትህ መጽሔት፣ ጋዜጣ ሌልና ፍትህ ልዕልና የተመስገን መጽሐፍ አለ። ሌላ ሶስተኛ፣ አድማጮች ካስታውሱኝ ደስ ይለኛል፣ ቢያስታውሱኝ ፍትህን ልዕልና አንድ፣ ሌላም ደግሞ ሶስተኛ አለ። ሲዘጉት፣ ሲመጣ ሲዘጉት፣ እንደገና ሲመለስ በምንም ታምር ፋክት የስ ፍትህ ፋክት ልዕልና ተመስገንን የሚያትማቸውን መጽሔቶች ታትመው አርባ ሺህ ኮፒ አቃጥለዋል። ከገበያው እንዲወጣ ያላደረጉት የለም። በማክሰር የመረዳዳት ባህሪ ስላልነበረ ሰው እጁን አጣምሮ፣ ተመስገን ፍትህ ተዘጋበት ው ፋክት ብሎ መጣ። አዎ ፋክት ተዘጋበት፣ አሁን ሌልና ብሎ መጣ ው በቃ ምንም አማራጭ ሲያጡ ተመስገንን ማቆም የሚቻለው በማሰር ነው ብለው አስረው አየ ያለ መቆም ያለ መሸነፍ ምልክት ነው የምትሆነው። ሶ ኢትዮ ሶስት ስልሳ ዩቲዩብ ቻናል ሲቆም አንዳንዱ እንግዲህ በዩቲዩብ ቻናሉ ቆመ። ባጭሩ በጣም ቨሪ ሲምፕል፣ በጣም በጣም በጣም ቀላሉ ነገር ደግሞ ይህንን ሲምፕል የምናደርገው ነገር አንድ ረምብል ላይ ሁሉም የኢትዮ ሶስት ስልሳ አድማጭ ተመልካች ዛሬ እየተከታተላችሁ ያላችሁት በዩቲዩብም በፌስቡክም በረምብልም እየተከታተላችሁ ያላችሁት አሁን የትዊተር ገጻችንን እናስተዋውቃለን። ከነገ ጀምሮ ትዊተሩን ሰብስክራይብ ፎሎ አድርጉ። ረምብሉ ላይ ምንም የሚጎዳ ነገር ስለሌለ ሁሉም ኃይል ሄዶ ረምብሉን ሰብስክራይብ ያድርግ። አሁን የተከፈተው ዩቲዩብ ምንም ሁለት ቦታ ስላደረግ ሶስት ቦታ ስላደረግ የምትከፍለውም የለም ስለዚህ ይሄ አሁን እየተከታተላችሁት ያላችሁት ሶስት 60 ስቱዲዮ ዋን በቁጥር 3 60 ስቱዲዮ ዋን ብላችሁ ይሄንን ሊንክ ከያለበት እሱን ሰብስክራይብ ታደርጋላችሁ። ለመከታተል ይመቻል። በዋነኛነት ግን የረምብሉ ሊንክ አለ፣ በየፌስቡክ ገጹ ላይ እሱን አድርጎ እዚህ እየተከታተላችሁ ያላችሁ። አሁን ከ3000 ሰው በላይ ዩቲዩብ ላይ ታየኛል፣ ረምብሉ ላይ በተመሳሳይ አለ ፌስቡክ ላይ። በተመሳሳይ አለ ትዊተር ሲመጣ ሌላም ሲመጣ ከዛ በላይ ፕላትፎርም ይጨምራል። አሁን ክራይሲሱን ወደ ምን ቀየር ነው ማለት ነው። በአንድ ፕላትፎርም ብቻ ስንመጣ የነበር ነው። አሁን ግን ወደ ላይቭ ስንመጣ ዩቱቡንም ረምብሉንም ትዊተሩንም ፌስቡኩንም ሁሉንም ተጠቅመን እንመጣለን። ሊቀንስ የሚችለው ምንድን ነው? በዚህ ረቨኑን ሽሪንክ በማድረግ ዩቱብ የዩቱብ የሚከፍልን ረቨኑ ሽሪንክ በማድረግ ሊያስቆሙ ነው አይደለም የሚሞክሩት ይሄ ሁሉ ኢትዮ ሶስት ስልሳ የት ናችሁ እናግዝ ያሉ ፋታ የሚነሱን አካላት ከነሱ የምንፈልገው በወር ሀያ ዶላር ኮሚትመንት ነው አሜሪካ ውስጥ በሚሊየን የሚቆጠር ኢትዮጵያ ያለ ኮሚትድ የሆነ በየጊዜው የት ናችሁ ብሎ የሚያይን አለ ሀያ ዶላር ኮሚትመንት ያ ሀያ ዶላር ኮሚትመንት እኛ ቢያንስ አምስት ሺህ ሰው 20 ዶላር እየከፈለ ሰብስክራይብ የሚያደርግ በቋሚነት የኢትዮ 360 አባል ሆኖ ለመመዝገብ ፈቃደኛ የሆነ www ኢትዮ 360 ሚዲያ ዶት ኮም በእናሳያለን። ዌብሳይቱ ላይ እዛ ላይ ገብተው የሜምበርሺፕ የምዝገባ ፎርም አለ። እዛ ላይ ተመዝግበው 20 ዶላር ክፍያ መፈጸም ነው። ያንን በቋሚነት ሬጅስተር ካደረጉ እያንዳ መንዝሊ ክፍያ ነው። ያ ሲመዘገብ 20 ዶላር የሚከፍለው መንዝሊ ክፍያ ነው። በቃ 20 ዶላር በወር መንዝሊ ክፍያ ላይ መመዝገብ ነው። ይሄ ኢትዮ 360ን ቀጥ አድርጎ ማንም እየተነሳ የፈለገውን በማይልበት ደረጃ ቀጥ አድርጎ ያስቀጥላል። በሁሉም ፕላትፎርሞች ያለን ተሳትፎ የሚቀጥል ይሆናል። ስለዚህ በዚህ ረገድ የኢትዮ 360 አባላት ደጋፊዎች አንዲት ነገር ብቻ በየስቴቱ በየአካባቢያችሁ የሳተላይቱን ሊንክ ከዛሬ ከሰዓት ጀምሮ እናሰራጫለን። በቴሌግራም፣ በዋትሳፕ፣ በመሴንጀር በዚህ ተረፍ እናሰራጫለን። ልክ ሲደርሳችሁ ለምታውቋቸውና ለፍቃደኛ ለሆኑ ሰዎች ያንን ሊንክ በመላክ ሰብስክሪፕሽኑን ማን ነው የቋሚ የወራዊ ተመዝጋቢውን ቁጥር በአጭር ጊዜ ውስጥ የምንፈልገው ቁጥር አምስት እንግዲህ ካለው በመቶ ሺዎች በሚሊዮን የሚቆጠር ህዝብ መካከል ጥቂቱን ነው የምንፈልገው። በዚሁ አጋጣሚ ይሄንን ቁጥር ተመልከቱ። የኢትዮ 360 ዜል ኤንድ ካሻፕ ነበር ሰው የመጡት የእኛ ዜልና ካሻፕ ከፍተን በዚህ ድጋፍ እንዲደረግ አስተባብረን አናውቅም። ባለፉት አራት አምስት ዓመታት የመጀመሪያችን ነው የመጀመሪያችን ነው ስንመጣ፣ ይሄንን ደግሞ ብዙዎች ለምን እንደዚህ አታድርጉም ይሉን ነበረ። ሞር ፎከስ ያደረግነው ስራ ላይ ነው። ልክ ናቸው ሲሉ የነበሩ ትክክል አይደሉም ማለት አይደለም። ይሄንን ቁጥር መዝግቡና በዚህ ቁጥር ይሄ ዜል ነው የኢትዮ ሶስት ስልሳ ስክሪንሻት አድርጋችሁ ላኩት ከስር ያለው ኢትዮ ስሪ ስክስቲ ሚዲያ ዶት ኮም በሚለው ዌብሳይታችን ስትገቡ ደግሞ የአባልነት መመዝገቢያ አለ። ሜምበርሺፕ ብላችሁ እዛ ላይ ተመዝገቡና በቋሚነት አንድ ዋን ታይም እርዳታ የምታደረጉ የዜል ቁጥሩን ትጠቀማላችሁ። በዘላቂነት ካሻፕም አለ። አንድ ቁጥር ነው ይሄ፣ አምስት ሰባት አንድ ሶስት አንድ ስምንት ስምንት ስምንት ዜሮ ዘጠኝ፣ አምስት ሰባት አንድ ሶስት አንድ ስምንት ስምንት ስምንት ዜሮ ዘጠኝ። ስክሪንሻት አድርጉ ውሰዱ። ካሻፕም ዜልም የምትጠቀሙ ኢትዮ 360 ከዚህ ሰዓት ከዚች ደቂቃ ጀምሮ በማገዝ በምንም ታምር ሊያቆሙን እንደማይችሉ እናንተ የምትችሉትን አድርጉ በእኛ በኩል ሸብረክ የለም ይቀጥላል ኢትዮ 360 በተሻለ መንገድ እያደገ ይሄዳል አመሰግናለሁ ሀብታሙ የዜልና የካሻፕ አካውንቱን አድራሻ ደጋግመን እናሳየዋለን በመፍትሄዎቹ ዙሪያ በአጠቃላይ እንዲሁም በመጨረሻ አስተያየት እንጨምርበታለን እና ይደነቃቸው። እንግዲህ በርካታ ችግሮች ተጠቅሰዋል። ኢትዮ ሶስት ስልሳ ለአገዛዙ ለምን የጎን ውጋት ሆነበት? ለምንድን ነው ይህን ያህል ዘመቻ በተለያየ መንገድ የተለያየ ስልት እየተጠቀመ ለማስቆም የሚሞክረው የሚለውን ነገር በስፋት ሄደንበታል። እንግዲህ ዋና ዋናዎቹን ለመጥቀስ ያህል በቅርቡ እንኳን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለመከፋፈል መሰረቷን ለመናድ አገዛዙ ሲሞክር ኢትዮ 360 ምን ያህል ሚና እንደተጫወተ አድማጭ ተመልካች የሚመሰክረው ነገር ነው። ልዩ ኃይሉን ለማፍረስ ሲንቀሳቀሱ ቀድመን ከልዩ ኃይሉ ጋር ቁመናል፣ ቀድመን አጋልጠናል ያገዛዙን አደገኛ አካሄዶች በተደጋጋሚ ያጋልጠናል። አሁንም የተወጠኑ አደገኛ አካሄዶችን ለህዝብ ይፋ ስናደርግ ነበር። በተለይ ደግሞ የአዲሱ የዓለም ስርዓት ጋር ያለውን ግንኙነት የአብይ አህመድ መንግስት ምን ያህል በኢትዮጵያን ላይ ሊጭን ያሰበውን ርካሽ ባህል፣ ርካሽ አካሄድ የኢትዮጵያን እሴቶች፣ ትውፊቶች በሙሉ እነሱን ለማዋረድ ወይም አዲስ ስርዓት ለመትካል ምን ያህል እየተንቀሳቀሰ እንደሆነ በተደጋጋሚ ስናጋለጥ ነበር። እነዚህ ሁሉ ነገሮች ጥርሳቸውን እንዲነክሱ ያደረጋቸው ሊሆኑ ይችላሉ ብለን እንገምታለን። እንግዲህ ገና እየተጣራ ስለሆነ ማስረጃ እየሰበሰብን በህግም እየተያዘ ያለ ጉዳይ ስለሆነ ግምቶቻችንን ነው የምናስቀምጥ። የሰራናቸው ስራዎች ግን እሙን ናቸው። የአማራ ክልል በቅርቡ መሪ አልባ ሆኖ በሽኩቻ እየታመሱ እንደሆነ ይታወቃል። ይህንኑ የስልጣንና የአድርባይነት እሽቅድድም አሁንም ዛሬም ነገም ደጋግመን የምናጋልጥበት ሁኔታ ሁሉ ይኖራል። ይህ ሁሉ እንግዲህ በመጫ አሸባሪ ሁሉ እስከ መባል አሰኝቶናል። ለህዝብ ድምፅ መቆም አሸባሪ የሚል ሽልማት ወይም ደግሞ የዳቦ ስም እንዲወጣልን ሁሉ አድርጓል እና አሁን ሀብታሙ ሲገልጽ እንደነበረው ሌሎች አማራጮችን፣ ፕላትፎርሞችን ለመጠቀም አድማጩ ያን አማራጭ እንዲጠቀም ከቴክኒክም አኳያ አሁንም ደግመን ደጋግመን ልንገልጽላቸው ይገባል ብዬ አስባለሁ። ረምብል፣ ቲክቶክ፣ ትዊተር አሁን ከፊታችን ይመጣል የሳተላይቱ ጉዳይ አለ፣ እንዲሁም ሌሎች ሌሎች አማራጮች በመረጃ ቲቪ የሚተላለፈው ስርጭት አለ። ወደፊት የራሳችን ሳተላይት ማሰራጫም እንዲኖረ ማድረግ ይቻላል። ለዚህ ሁሉ የህዝብ ድጋፍን እንፈልጋለን። ቀደም ሲል ሲባል እንደነበረው ሰብስክሪፕሽኑን ለምሳሌ አምስት ሺህ ሰው እንፈልጋለን ሀያ ዶላር የሚያዋጣ ተብሏል። በምን መልኩ ሰብስክራይብ ሊያደርጉ ይችላሉ? እንደዚ አይነት ፕላትፎርም አለን ወይ? ዶኔት ማድረግ የሚፈልግ ሰው ቢኖር ለምሳሌ በቀጥታ አካውንታችን አሁን እንደተባለው፣ ጎፈንድሚ ምናልባት ችግር ሊኖረው ይችላል። ነገ ደግሞ ጎፈንድሚውን ሊያዘጉት ይችላሉ። ቀጥታ መሆኑ አማራጩ ለዛ አስፈላጊ ሊሆን ይችላል እና ከዛ ከዛ አኳያ ያለውን ነገር እንዴት ነው ይሄን ጉዳይ ከህዝብ ጋር እየተገናኘን እንትን ልንለው የምንችለው ማለት ከህዝብ ጋር ቅድር ብሎም ፈጥሮ ምን ችለው እሺ አመሰግናለሁ ምናላቸው አብዛኛውን ነገር እንግዲህ ጠቅሰሃዋል ቅድም ለመግለጽ እንደሞከርኩት እንግዲህ የኢትዮጵያ ህዝብ በሁሉም አቅጣጫ ድምጽ ሲያስፈልገው ድምጽ ለመሆን ከተመሰረተበት ጊዜ ጀምሮ በየአቅጣጫው በጌዲኦ የተፈጠረውን ጉዳይ እናስታውሳለን። በዛ ላይ የጮኸነው ጩኸት በጉጂ በቦረና፣ እንዲሁም የጋሞ ተወላጆች ላይ የደረሱ ጉዳዮች ላይ በጣም በርካታ ጉዳዮችን በቀጥታ ድምፅ ላጡ ወገኖቻችን ድምፅ በመሆን ከፍተኛ ሚና ስንጫወት መቆየታችን የእግር እሳት የሆነባቸው አካላት የሚያደርጉትን ርብርብ በቀላሉ ማወጣት የምንችልበት እድል የፈጠረልን ጊዜ ነው። ይሄ ጊዜ ቅድም ለመግለጽ እንደሞከርኩት አጠቃላይ በኢትዮጵያ ውስጥ ያለው በተለይ በሚዲያውና በጋዜጠኞች ላይ ያለው የአፈና ስርዓት በጣም ከፍተኛ ደረጃ ላይ መድረሱን የሚያሳየው ከሀገር ውስጥ አልፎ ውጭ ሀገር የመናገር ሀሳብን በነጻነት የመግለጽ መብት የሚከበርበት አገር ላይ በጣም በርካታ ሰዎችን በማሰማራት ለጊዜውም ቢሆን ድምፅን ለማፈን የሚደረጉ ጥረት